የሰይፉ ፋንታሁን ልጅ ነኝ ብዬ ብነግረህ አሁን አንተ ላታምነኝ ትችላለህ። ወላሂ እውነት ነው፣ ላታምነኝ ትችላለህ። ማለት እውነት ከሆነ ይሄን ቪዲዮ አባቷን እናገናኛቸው፣ አባትና ልጅ እስከዛሬ ድረስ አላሁ አክበር፣ አላሁ አክበር። አዳዊ ዲን ስላማ ካቴ የእኔ ወንድም ይሁን የማን ወንድም ይሁን

ደጃል በላይ መፈራላችሁ ምን እንደሆነ ታውቃላችሁ? እስኪ በጋራ እንመልከት። እንዲህ ብለውናል። ከደጃል በላይ ምን እንደምፈራላችሁ ልንገራችሁ አሉ ረሱላ ሰሓቦች። ዛሬ ያሃ ነገር ምንድን ነው የሚለው እናያለን። ይህ ቪዲዮ ለብዙ ሙስሊሞች መጠንቀቅና መመለስ ጠቃሚ ስለሆነ ሪፖስት፣ ሼር እያደረጋችሁ ጀምሮ። እሱም ምን መሰላችሁ፣ ነቢዩ ዐለይሂ ሶላቱ ወሰላም፣ ሰሉ ዐለ ነቢይ፣ በዚህ ሐዲት መሰረት ሲናገሩ ምን ብለዋል? ከደጃል በላይ ምፈራላችሁ አሉ። አንድ ሰው እየሰገደ ሌላ ሰው እንደሚያየው ሲያቅ ሰላቱን የሚያሳምር ለምሳሌ፣ እንደዚህ ብሎ እየሰገደ ሰው ሲያየው በጣም ለማሳመር የሚሞክር ሰው፣ ይህ ድብቁ ሺርክ ነው። ከደጃል በላይ ነው ይመራራላችሁ ብለዋል። ሁላችንም ልንጠነቀቅ ይገባል። አላህ ስራዎቻችንን ከሪያ ወይም ከጉራ ይጠብቀልን። ሁላችሁም አሚን በሉ። ኢንሻአላህ ጀነት ውስጥ እንገናኛለን። ወሰላሙ አለይኩም። ኢና ሊላሂ ሱብሃንአላህ። ድብቁ ሽርክ፣ አላህ ይጠብቀን። ይህንም እናንተንም ማለት ነው፣ ከመመጻደቅ ከጉረኝነት፣ በዚህ ደረጃ ማለት ነው። ይሄን ስንቶች የብዙዎቻችን ችግር ነው ብያለሁ። ሱብሃንአላህ አላህ ይጠብቀን። ይህን ነገር አድርገን ከሆነ አላህ ወንጀሎቻችንን ይቅር ይበለን ሳናውቅ ካወቅም በኋላ ደግሞ ልንጠነቀቅ ይገባል። ባይ ኢንሻአላህ እንደጠቀምንበት ስፋ አድርጋለሁ ወደ ላይ ያብዳል ብላል። ይሄ ቪዲዮ በጣም ነው የተመቸን። በጉዳዩ ላይ ማሳብ እንሰጥበታለን። እንመልከት። ማበል ነው ማበል ነው ፍቅሯስ ፍቅርተኛ ሙስሊሙ ይዘተና ይዘፈና። እናዳምጥ። መልዕክቱ ገብቷችኋል? እንግዲህ ቲክቶክ ላይ በተለይ እንደዚህ አይነት ነገር ሙስሊሞችን ክርስቲያኖችን አይሉም። ሙዚቃ የሆነ ፓርቲና፣ ነሽዳ የሆነ ፓርቲና እንደገና በኋላ ማይክ ይሰጧቸውና ከዛ እንዲቀጥሉ ያደርጓቸዋል። ነገር ግን እኛ ሙስሊሞች ብላ የመለሰችውን መልስ ሰምታቸዋል። ትክክል ናት። ትክክለኛ ሙስሊም እንደዚህ አይነት ተግባር አያደርግም። ሙዚቃ ማያዳምጥም፣ አብሮ ቀጥሎ አይዘፍንም። ስለዚህ ልንጠበቅ ይገባል። እንግዲህ በተለይ ቲክቶክ ላይ ለፎሎወር፣ ለተለያዩ ተግባራቶች እያልን የማይሆን ተግባራቶች ምንሰራ ሰዎች አበ ወንጌሎች የምናስፋፈ ሰዎች አለና ልንጠነቀቅ ይገባል። እንደተማርበት ስፋ አርጋለው ይመቻት። ደስ የሚል ቪዲዮ አለ። ነቢያችን ሰለላሁ ዐለይሂ ወሰለም ቁርአን ይዞ ገዳይ ነው አላህ ገዳይ ነው ብሎ ሲሳደብ የነበረው ቱርክ ላይ ሆኖ የሙባረክ ሙሰማ ወንድም መጨረሻው እንመልከት። እንደዚህ ተቀፍዷል ማለት ነው። ተይዟል እየተባለ የተለያዩ ቪዲዮዎችም እየተሰሩ ነው በጋራ

የትም ሀገር ላይ ብትሆኑ የትም ቦታ ብትሆኑ ነቢያችንና ና ስለ ላ ሰለም ነቢያችንና ቁርአንን እንዲሁም እስልምና የምታንቋሹ ሰዎች እንደዚህ ነው መጨረሻቸው፣ አያምርም። በስተ መጨረሻ እንደተያዘ የተለያዩ ቪዲዮዎች እየተሰሩ ያለበት ሁኔታ ነው። እጅግ የሚያስደስት መረጃ ነው። ርብርባችን በተለያዩ እንግዲህ ቋንቋዎች ሲሰሩ ነበረ፣ እህቶቻችን ወንድሞቻችን ጭምር ማለት ነው። ሙባረክም እኔ አይመለከተኝም፣ እንደፈለጋችሁ አድርጉት ወንድሜ ቢሆንም እንግዲህ በእስልምና መጥቷል እኔ ከላሴ ላይ አወርድ ያለው እንደፈለጋችሁ አድርጉት። በዚህ ልጅ ምክንያት ማንኛውም እንግዲህ የኔ ቤተሰብ የሆነ አይጠይቃችሁም እንደፈለጋችሁ አድርጉ ብሎ ተናግሮ ነበር። በስተመጨረሻ ተይዟል። ማሻላ። ልክ እንደዚህ ለህግ ማቅረብ አለብን። ልክ እንደዚህ ምላሽ መገኘት አለበት። የተለያዩ ሰዎች መቀጣጫ ሊሆኑ ይገባል። ማንኛውም ሰው ተቀምጦ ከሀገር ውጭ ነኝ ብሎ እንደፈለገ ሊቀደድ አይገባም። እጅግ የሚያስደስት መረጃ ነዋል። ሙባረክ የሚያደረገው ተግባር እጅግ የሚያስደስት ነገር ነው። በዚህ ጉዳይ ላይ ሀሳባችሁ ስጡ። ወደ ላይኛ ቪዲዮ አልፍኩላችሁ። ያጀማ እጅግ እንግዲህ አነጋጋሪ የሆነ ቪዲዮ አለ። እሱ ምንድን ነው? እስከ ዛሬ ድረስ እንግዲህ ትዳሩ እንዳይበጠበጥ ብዬ ነው ዝም ያልኩት። የሰይፉ ልጅ ነኝ ወላሂ ብላ ምላ የተለያዩ ቪዲዮዎች ከነ ወንድማችን ኢሳ ጋር ምናምን ቲክቶክ ላይቭ ላይ ስታወራ ነበር። ይች እህታችን ማለት ነው። ተመልከቷት የምትለውን እኔ እንጂ አንዳንድ ሰዎች ለመፈመስ ብለው ብዙ ተግባር የሚጭሩ ብ ብዙ የማይሆን ለጆሮ የሚከብዱ ነገራቶችን እየመጡ የሚያወሩ ውሸቶችን፣ ቅጥፈቶችን የሚቀጥፉ ብዙ ሰዎች አሉ። በዚህ ደረጃ ሙስሊም ናትች እህታችን፣ በዛ ላይ ደግሞ ወላሂ ብላ ነው ሚዲያ ላይ ወታ የማለች የሰይፉ ልጅ ነኝ፣ አክስቴ ምናምን ብላ ብቻ ብዙ ነገር አውርታለች። በዚህ ጉዳይ ላይ ሀሳባችሁ እንድትሰጡ ፈልጋለሁ። እስኪ ቪዲዮን እንመልከት። ሰይፉ የሰይፉ ፋንታሁን ልጅ ነኝ ብዬ ብነግር አሁን አንተ ላታምነኝ ትችላለህ ወላሂ እውነት ነው ላታምነኝ ትችላለህ ማለት የሰይፉ ፋንታሁን ልጅ ነሽ አንቺ አዎ እንዴት አወቅሽ ማለት አክስቴ ናት የነገረችኝና ቆይቷል ካወቅኩኝ እኔም አንድ ሁለት ዓመት ሆኖታል። ግን በጣም ነው የምወደው እሱን። በቃ ለእሱ ይሄን አሁን እንደዚህ ብሎ ማውራት ከትዳሩና ከልጆቹ የሚያለያይ ነገር ነው ብዬ በጣም ስለፈረሁኝ ከበር አድርጌው ቆይቼ ነበር። እና አሁን ደግሞ እንኳን እሱ ለኔ አያቅም ነገሩን። ያው በአንድ ክስተት የተከሰተ ነገር ነው። ግን አያቅም ምንም የሚያውቀው ነገር የለም። ቢያውቅ እርግጠኛ ነኝ አይጥለኝም፣ ዝም አይለኝም ብዬ አስባለሁ እና ቢያንስ እንኳን ቪዲዮ እንትን ብላለሁ ለሱ እንዲደርስና ይሄን ነገር እንዲያውቅ ፈልጌ ነበረ። ስንት አመትሽ ነው? አሶስት አመቴ ነው። ሰይፉ ፋንታሁን ካገባ ስንት ዓመት ነው? ከእናቴ ጋር ተጋብቶ አይደለም። መጀመሪያ በአጋጣሚ የተፈጠረ ነገር ነው። ኧረ በመጣበት አሁን አሁን አሁን ያለው ሶስት ልጅ ነው ያለው። ስንትአመትነ አመቱን እርግጠኛ አይደለሁም። እናትሽ አለች? እናት ያለቸው፣ አብራች ነው የምትኖረው። እኔ አግብቻለሁ አንድ ልጅ አለኝ እኮ እናት እኮ እናትሽ አሁን የሰይፉ ልጅ እንደሆንሽ ነግራች ነው እናትሽን የነገረችሽ? አይ እሷ አልነገረችኝ እሷ አይደለም የነገረችኝ፣ አክስቴ ናት የነገረችኝ። እና ለእሷም ጠይቂያት ነበረ። አዎ ይሄን ነገር አታውሪ ምናምን ብላይ ነበረ። እሷም ግን እኔ ሚዲያ ላይ ወጥቼ መናገር ፈለኩኝ፣ ምክንያቱም እስከመቼ ይሄ ነገር እንትን ተብሎ ተደብቆ ይቆያል? ገብተኋላ። የሚታወቅ ነገር ነው እና ቢያንስ እንኳን ባገኘው በጣም ነው የምወደው። እና ሳይሆን በፊት ራሱ አባትሽ ነው ተብዬ ራሱ እንትን ሳልል ሳላቅ በፊት ራሱ በጣም ነው የምወደው፣ ምክንያቱም በጣም መልካም ሰው ነው፣ በጣም ጥሩ ሰው ነው፣ ለኢትዮጵያ ደራሽ ነው። ታውቃለህ፣ የሚሰራቸውን ስራዎች። እና በጣም ነበር የምወደው፣ ልጅም ሆኜ የእሱ ስሜት አለኝ። ሳይሆንማ እኮ ያው በሚሰራቸው ጥሩ ስራዎች ምናምን ሁሉም ሰው ሊወደው ይችላል። ግን አንቺ ደግሞ ከዛ በዘለለ የአባትነት ፍቅር ደግሞ ልታገኝ ይገባል ብዬ አስባለሁ። የእውነት የእውነት አባትሽ ከሆነ ማለት ነው። ቁጭ ብለህ ትሰማለህ ወይም ማለት ሆሜልስ ማታዲያ አይ እኔ ግራ ገብቶኝ ነው። ሳያትም ወደ ግንባሯ አካባቢ እና አፍንጫ ሰይፉን ነው ሰይፉ ፋንታ ትንሽ አንቺ ጠቆራልሽ እንጂ ትመሳሳያለሽ። አጀማ ቪዲዮን ተመልክተናል። እውነት ከሆነ ይህንን ቪዲዮ እንድታሰራጩ ትፈልጋለሁ። እንግዲህ አባቷን እናገናኛቸው፣ አባትና ልጅን እስከዛሬ ድረስ በጣም እንደተጎዳች ዝም ያለችበትን ምክንያት እንግዲህ ተናግራለች ማለት ነው። እናቷን በህይወት እንዳለች እየተናገረች ያለችበት ሁኔታ ነው። ብቻ አላውቅም፣ ለፍምስና እንደገና ለተከታይ መነጋገርያ ለመሆን ተብሎ እንደዚህ አይነት በአደባባይ ላይ ወላሂ የተባለ ተምሎ ይሆናል ብዬ አላስብም። ብቻ ወላሁ አለም አዲስ ነገር እንግዲህ እንሰማለን ብዬ አስባለሁ። እሱም መልስ ይሰጥበታል በዚህ ጉዳይ ላይ ብዬ አስባለሁ። እንግዲህ ሰይፉ አባቴ ነው ብላለች። ያው ብዙ ነገር ነው የማይሆን ነገር አለ ብዬ አላምንም። በተለይ በዚህ ዘመን ብዙ ነገር ነው እየሰማን ያለ ነው። እስኪ ሌላ ቪዲዮ ንመልክ አታለ ሪዝቅ ለልጆች ልትወስድ ሰው አስለቀሰ ቸቀምተ

ሃራም ብር የልጆችን ባህሪ ይለውጣል። የሚስትህን ባህሪ ይለውጣል። እመነኝ። ለዛ ነው ሰለፎቹ ባሎቻቸው ወደ መርካቶ ሲወጡ ሚስት ተከተላ አንድ ማሳሰቢያ ትለዋለች፣ እባክህን ሃራም ይዘህብን እንዳትመጣ። ከረሃብ እንታገሳለን፣ ከእሳት ግን መታገስ አንችልም ትለው ነበር። መንሸ ፈለይ ሰመኝ መርካቶ ላይ የሚሰማው አስደንጋጭ

ሙስሊም ካበለ ቀኑ ዘነበለ። ሙስሊም ከዋሸ ቀኑ ተበላሸ። አያቶቻችን ያስከበሩት ታሪካዊ ስማችን ታማኝ ነጋዴዎች፣ ደጎች በዚህ ክራብረው የሚነግዱ የሰውን ችግር የሚረዱ አያቶቻችን፣ ይሄ ስማውን ተቀይሯል አይደለም። ብዙ ታሪክ አለ። መርካቶ ውስጥ አስደንጋጭ ታሪክ አለ። ከነቢያት ጋር እኩል መሰለፍ የፈለገ። አማና እውነተኝነት የሙስሊም መገለጫ። ሁለተኛ ለነጋዴዎች፣ ሰዎች አብረዋችሁ እንዲያድጉ አጋዥ ሆ አታሰናኩ። አንተ የምትጭነው እቃ ይኖረሃል፣ አሳየው፣ ሲስተሙ። እኔ የምጭነው ሀያ ኮንቲነር አለ። ስንት አለ? ሁለት ሚሊዮን ና ከኔ ጋ። ግማሽ ኮንቲነሩ ላይ አንተ ትገባለ። አንድ ኮንቲነር አራት ነው የሚፈጀው። ናብረህኝ ደግ፣ ይሄን እቃ ምጣው፣ ይሄኛው ያዋጣም ሱቅ እዚህ ቦታ ተከራይና አከፋፍለው፣ አብረህ አሳድገው። ሪዝቅ ከላይ ነው፣ ምድር ላይ ያደለም። መጦ ይጋፋኛል ይላል። የአላህን ሪዝቅ ረዛቁ አላህ ከጎን ይክፈት፣ ፊትለፊት ክፈት፣ አላህ ለአንተ ይረዝቀል። አስደንጋጩ ሁኔታ ግን አሁን ለንግድ ተመሳሳይ ሥራ ይዘህ ከገባህ የእኛዎች አብረው ከሌሎቹ ጋር ብር ይመደብባሃል፣ ሊያከስቡ ከሥራው እንድትወጣ መጠህ እንዳትጋፋቸው ማለት ነው። እነዚህ ሙእሚን ናቸው ብር ይመድባሉ አንተን ከሲስተም ለማውጣት ወፊ ሰማይ ሪዝቁኩም ሲሳያችሁ ከሰማይ ነው እኔ ዘንድ ነው እዛ ነው የሚሰፈርላት ምድር ላይ አደለም አንተ ሀብታም የሆንከው ከሌላው በቁንጅና በእውቀት በእውቅና ስለበለጥክ ነው አይደለም እንደ ይመስል ሪዝቅ ከላይ ሰበብ አሙሉታህል ሰጥቶሃል እሱ ለሚያውቀው ጥበብ ከአንተ በላይ እውቀት ያላቸው እውቅና ያላቸው ትልቅ ኔትወርክ ያላቸው ያንተን ያህል ብር የላቸው። እንሻላ በሰማነው ነው የምንጠቀም ያርገን። ኡስታዚያችን ኑሮ ወሳኝ ወሳኝ የሆነ መልእክቶችን አስተላልፎልናል። ስለዚህ የምናጭበረብር የምናምታታ ብዙ ተግባር እያመጣን ህይወታችን የምንመራ ልጆቻችን የምናበላ ልንጠነቅ ይገባል። የዛሬ ህይወታችን ቢያምር ነገ አኪራ ቤታችን አያምርምና ቀብር አለብን። ጀሃነም አለ አላ ሁላችንም ከዛ ጃሃንም ይጠብቀን። የጀነት ሰዎች ይበለን። እንሻላ መሰማን ጠቅም ያድርገን። ዛሬ ቪዲዮችን ይመስል ነበር። አብራሽ ስለቆያችሁ አመሰግናለሁ። ወሰላሙ አሌይኩም ወረመቱላ በረካቱ መልካም